በቅርብ ቀን የዮሴፍን ታሪክ መሰረት አድርጎ ተደርጎ እየተማረ ነበር እና ቤተክርስቲያን ውስጥ እና የዮሴፍን ታሪክ ስትሰማው የዮሴፍ ታሪክ በጣም የሚያሳዝን ነው። ታሪኩ ላይ ፎከስ ካደረግን ማለት ነው። በወንድሞቹ የተቀዳ ነው። በወንድሞቹ የተሸጠ ነው። ያለ ጥፋቱ የታሰረ ነው። በብዙ ስቃይ ውስጥ ያለፈ ነው። ግን አንድ ትልቅ ነገር ህልም የነበረው ሰው ነው። ታላቅን ህልም አያየ ሰው ነው እና ህልም ስል ያው እንቅልፋችንን ስንለትት የምናየው ነገር ሳይሆን የማይመስል የሚመስል በሰዎች ዘንድ ይቅርና በራሳችንም ዘንድ እንኳን ልንቀበለው የሚከብደን ግን በውስጣችን የበቀለ ነገር ይህ ዮሴፍ ታላቅ ህልምን አየ። ሰዎች ተናገረ፣ ለወላጆቹ ተናገረ። ማንም ሊቀበለው የሚችለው አይደለም። እንኳን ለእነሱ ሊቀበሉት እሱም እንኳን ሊቀበለው የሚችለው ህልም አይደለም። በብዙ ነገር ውስጥ አለፈ። በጣም የሚገርመው ታሪኩን ታውቁታላችሁ። በመጨረሻ ላይ ያ ህልም ፍጻሜን ያገኘ ህልም ነው እና እንደው ዮሴፍ ያለፈበትን ነገር ስንመለከት እውነት ይሄ ህልም ሊሳካ የሚችል ይመስል ነበር? በፍጹም እኔ አይመስለኝም። እኔ የሚችሉ ምርት የሚባሉ ሀይለኛ የሚባሉ ከባድ የሚባሉ እንቅፋቶች የገጠሙት ህልም ነው እና ህልሙ እንዳይሳካ ሊያደርጉ የሚችሉ በቂ ነገሮች ነበሩ። መታሰሩ፣ በወንድሞቹ መከዳቱ። እንግዲህ የእንቅፋት መዓት እንቁጠር ካለ በቂ እንቅፋቶች ነበሩ። እነኛ እንቅፋቶች ግን ዮሴፍን ህልሙን እንዳይሳካ ያደርጉት አልቻሉ። ዛሬ የምንቆጥራቸው ነገሮች ተግዳሮቶች፣ እንቅፋቶች እነማን ናቸው? እዛው ላይ አእምሯችንን ከለጠፍ ነው እንቅፋቶቻችንን ስንቆጥር፣ ህልማችንን ከህልማችን ልንወጣ እንችላለን። ህልማችን ላይ ፎከስ አድርገን በታማኝነት ካጠበጠን ህልማችን መሳካቱ አይቀርም። አሁን ህልሙ እንዲሳካ ተግዳሮቶች ይጥፉ አይደለም። ተግዳሮቶች ስላሉ ስለሌሉም አይደለም። ህልሙ የሚሳካው ህልሙ የሚሳካው ህልሙ ስላለ። ህልም ማለም የቻለ ሰው ህልሙ መሳካቱ አይቀርም። ማለም መቻል ታላቅ ነገር። ያለመ ሰው ህልሙ መሳካቱ አይቀርም። ህልሙን እንዲሳካ ያደርገው ህልመኛ ስለሆነ። ህልሙን ሊያስቆም የሚችል ብቸኛው ኃይል እራሱ ህልመኛው ነው። ከህልመኛው በስተቀር ህልሙን ሊያስቆም የሚችል ውጫዊ ኃይል የለም። ዓይኖቻችንን